አምስት ሰላሳ አራት ህዳር ስድስት ቀን ወደ ሰማይ ተነጠቀ። በሰማይም ቅዱሳን መላእክት የእግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑ ሰማ። ቅዱስ ያሬድ ቅዱስ ያሬድ ውልደቱና እድገቱ ኢትዮጵያ ውስጥ አክሱም ከተማ ነው። የተወለደውም ከአባቱ ከአብዲውና ከእናቱ ታውክሊያ ነው። እድሜው ለትምህርት ሲደርስ እናቱ መምህር ወደ ሆነው አጎቱ አባ ጌዲዮን ተወስደዋለች። እርሱ ግን በመጀመሪያ ትምህርት ሊገባው አልቻለም ነበር። ከለታት በአንድ ቀንም መምህር ጊድዮን ያሬድን ሲገርፈው፣ ያሬድን በምሬት አለቀሰ። ማይኪራ ወደምትባልን ቦታ ተጓዘ። በመንገድ ላይ ሳለ ውሃ ስለተጠማ በዚያች ስፍራ ካለች ምንጭ ውሃ ጠጥቶ በዛፉ ስር ለማረፍ ቁጭ አለ። ወደ ላይም በሚመለከት ጊዜ ከዛፉ ላይ አንዲት ትል ከታች ወደ ላይ ስትወጣ ስትወርድ ተመለከተ። እርሱም ትኩር ብሎ አያት። ትሏም ያለመሰልቸት ከወጣች ከወደቀች ከተነሳች በኋላ ዛፉ ላይ መድረስ ቻለች። በዚያን ወቅት ቅዱስ ያሬድ አሰበ፣ እንዲህም አለ፦ ይች ትል ዛፉ ላይ ለመድረስ እንዲህ ከተጋች፣ እኔም ትምህርት ለመማር ብተጋ እግዚአብሔር አምላክ ይገልጽልኛል። ወደ ጉባኤው ተመልሶ መምህሩን ይቅርታ ከጠየቀ በኋላ መማር ጀመረ። እግዚአብሔር አምላክም የመጽሐፍትን የሊቃውንትን መጽሐፍት እንዲሁም ሌሎችን የቤተ ክርስቲያን የተቀበለቻቸውን የቅዱሳን መጽሐፍትን ሚስጢር ገለጸለት። መምህር ጌዲዮንም ሲሞት የእርሱን ቦታ ተረክቦ ማስተማር ቀጠለ። በአምስት ሰላሳ አራት ህዳር ስድስት ቀን ወደ ሰማይ ተነጠቀ። በሰማይም ቅዱሳን መላእክት የእግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑ ሰማ። ወደ ምድርን በተመለሰ ጊዜ አክሱም ጽዮን ወደ ምስራቅ በኩል በመዞር ከሰማይ የሰማውን ዝማሬ መዘመር ጀመረ። እርሱንም አርያም ብሎ ሰየመው። በዚሁ በአምስት ሰላሳ ስምንት ዓመተ ምህረት ቅዱስ ያሬድ ማህሌትን ጀመረ። ታህሳስ አንድ ቀን በዕለተ ሰኑ ምህላ ያዘ። እስከ ታህሳስ ስድስት ቀን ቀዳሚት ሰንበት ድረስም ዘለቀ። በዚያች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመልእልተ መስቀል እንደተሰቀለ ሆኖ ከቅዱሳን መላእክት ጋር ተገለጸለት። ቅዱስ ያሬድም ጌታ የገለጸለትን የመጀመሪያውን ሳምንት ስብከት ብሎ ሰየመው። በሳምንቱ እንደገና በብርሃን አምሳል ስለተገለጸለት ያን ዕለት ደግሞ ብርሃን ብሎ ሰየመው። በሦስተኛው ሳምንት እንዲሁ በአምሳለ ኖላዊ ስለተገለጸለት ኖላዊ ብሎ ሰየመው። በመጨረሻም ሳምንት በአምሳለ መርአዊ ሲገለጽለት ዕለቱን መራዊ ብሎ ሰይሞታል። ከዚህ በኋላ ቅዱስ ያሬድ አምስት የዜማ መጻሕፍትን ደረሰ። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋይሴት ናቸው። ከደረሳቸውም የዜማ መጽሐፍት ውስጥ ትልቁ ድጓ ነው። በሶስት ይከፈላል። የዮሐንስ አስተምህሮና ፋሲካ ይባላሉ። በንባባት ብቻ ይቀደስባቸው የነበሩ አስራ አራቱ ቅዳሴያት በዜማ የደረሳቸው ይህ ታላቁ አባት ቅዱስ ያሬድ ነው። ዝማሬም በአምስት ይከፈላል። ህብስት፣ ጽዋ፣ መንፈስ፣ አኮቴት፣ ሚስጢር ይባላል። ይህ ቅዱስ ታላቅ አባት ደራሲው በተወለደ በሰባ አምስት ዓመቱ በሰሜን ተራራ ውስጥ ደብረ ሀዊ ከምትባል ገዳም ግንቦት አስራ አንድ ቀን ተሰውሯል። የዚህ ታላቅ አባት የቅዱስ ያሬድ በረከት በሁላችን ህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱን። የእግዚአብሔር ሰላም ከሁላችንም ጋር ይሁን አሚን።